እቺን መረን የሚያስተካክላት ዮኒ ማኛ ነው። ሌሎቹ አልቻሏትም። ወንድም ጋር ነው የምትሄደው። አያችሁ፣ እቺ ልጅ ጨዋ፣ ጨካኝ አይደለችም፣ ስህተት የለባትም የምትሉ፣ እኔ እናቷን ሶሻል ሚዲያ ላይ አመጡ ሲባል ምንድን ያደረኩት ላይ ነው እናቷን አትንኩ፣ ቢኖርም ይደብራል ብያልኩ ሰው ነኝ። እሷ ግን ይኸው እንደዚህ እየተናገረች ሌሎቹን የዋ የዋ የምትጫወት ናት። ቤታዬ ወንድሜ ጋር ሄድሽው አይደለ እስቲ እናውራ። እኔስ እግዚአብሔር አልፈቀደውም፣ ወንድሜ ወደ እግዚአብሔር ሄደዋል። አንቺ ልንገርሽ አይደለ በቁምሽ ነው እናትሽን የቀበርሽው። ያልሞተችውን እናትሽን ሞታለች ብለሽ ሶሻል ሚዲያ ላይ አልቅሰሻል። ያልሞተችውን እናት በጭካኔ የኔስ እናት ቀበሌ ቤትም ትኑር የትም ትኑር እግዚአብሔር ይመስገን እየኖረች ነው። አንቺ ግን እየነገርኩሽ እናትሽን በቁም ቀብረሽ ሞታለች ብለሽ አልቀሰሽ። አሁን እናቴ ሙስሊም ናት ሂጃብ ለብሳ ሙሉ ነገሯ የማይታይ እናት ናት ብለሽ እዚህ ትመጫለሽ። አየሽ? ማንም ሳይነካሽ ነው የመጣሽው። እኔ አልሰዶሽም። እኔ ወንድሜ እናንተና ገብተው ሰድበውታል። ማን ነው? ኤርትራዊ ሚኪ የሻርክ ትራፊው መጥቶ ለጥፎ ሰድቦታል ችግር የለውም። አንቺ ግን ምን ያህል መርዝ እንደሆንሽ ምን ያህል ቆይ ቆይ ቆይ መረጃ አለ ሌላ ምሰጣቸዋለሁ። ጌታ ምስክሬ የእሷን ቦይ ፍሬንድ ፊት ለፊት አሳያቸዋለሁ። አንቺ ያደረግሽው ምንድን ነው? ቃል በቃል ምነግርሽ እናትሽን ሞታለች ብለሽ ቀብረሻታል። ለቅሶ እናቴ ሞታለች ብለች አልቀሰጋል። ግን እናትሽ በውት እንዳለች መታለች፣ ሙስሊም እንደሆነች ተጋልጧል። ሂጃብ ነው የምታደርገው ምንም ችግር የለም ብለሻል። በወንድሜ ነው የመጣሽው ኢትዮጵያ ለመሄድ። እኔ ከሴት ልጅ ጋር ልደባደብም አሁንም ነግርሻለ፣ ሴት ልጅን የሚነቃ ማንነት የለኝም ግን ጊዜው ሲደርስ የምናወራው ነገር ይኖራል። አንድ እሱን ነው። ሁለተኛ ያንቺ ቦይ ፍሬንድ ነው አይደለም ሁለት ወንድም አማቾችን አልነበር ምታጫውቸው? ታላቅ ወንድሙን ጠብሰሽ ከሱ ጋር ሆነሽ ከታናሽየው ጋር ተገኝተሽ አይደለ? ከቤት ያባረሩሽ። ቦይፍሬንድሽን ላምጣው ካጂ መካር ልማት ሄራለ። የአንቺ ቦይፍሬንድ የአንቺ ቦይፍሬንድ ይሄ ነው አይደለም። የቤታዩ ቦይ ፍሬንድ ይሄ ነው። እንደዚህ አይነት ዝተት ይዘሽ ነው አንቺ እዚህ መታይ ስትቀላቦጪ በኢትዮጵያውያን ምት ዚዚርስ ይሄ ነው የአንቺ አደል አንቺ ወንድሞች ጋር ትሄጃለሽ። ምንም ሳላረግች ምን አገባሽ ሞኒቃ ስለተባል ኢትዮጵያውያንን ስትሰድቢ እንጂ በእውቀት ያወራሽው አንድ ቀን የለም ስላልኩኝ ዳልቻና ማን ነው ስሙ፣ አይደል እንዲ አንቺ ጓደኞች ዳልቻና ማን ነው ኩማ። በማይሳደብበት በሚሳደብበት የሚዘገንን ስድብ በሚሳደብበት ጊዜ እነሱ አልነበሩ እንደ ጓደኞች? ብዙ ጉድሽ አለ። የዚህም ታላቅ ወንድም አልነበር መታወቂያ ከዛ አይደል ይሄ የመጣው አንቺ ጋ ያደል አንቺ ዴቪድ ያደል? ኖ ኖ ዮኒ ማኛ እንደ ሌሎቹ ተራ ስድብ አልሰድብሽም፣ አልሰድብሽም በፍጹም አላረገው። እናትሽም ሺህ አመት ትኖርልሽ፣ የእናትሽን ሞት አልመኝም። የእናትሽን ሞት የእናትሽን ክፉ ነገር አልመኝም በጨረሽ አንቺ ግን እናትሽን ገለሻታል እናትሽን ገለሻታል። ተግባባል። እናትሽን ገለሽ አደባባይ መጥተሽ ያለቀሽው እማ ሀቢባ የምታድንሽ መስሎች። እናትሽን የገደልሽንሽ በአደባባይ በአደባባይ። እኔ ማን ነው በወንድሙ መሞት የሚደሰተው? ያሳደገሽ ባለጌ ስለሆነ ነው ያደግሽው፣ በባለጌ ስለሆነ ነው ማንም ሰው ወንድሙ እህቱ አይደለም፣ የሚያውቀው ሰው ሞቶበት እንኳን ያዝናል። የሚያውቀው ሰው ሰው ሰው ሞቶበት ያዝናል። ይሄን የመሰለ ውርጋጥ ይዘሽ ነው እኮ አንቺ። ያዙ ይልቀቁኝ መትው እንዴ! ከወንበር የተነሳሽ እኮ አንቺ ሰርጀሪ ካረግሽ በኋላ ነው አደል እንዴ አደል እንዴ? ሰርጀሪ ከማረግሽ በፊት አናቅሽም እንዴ? መሳቂ ያልነበርሽ እንዴ? አንቺ ሰርጀሪ ከማረግሽ በፊት ከወንበር እንኳን ትነሽ ነበር። ካረግሽ በኋላ አለል እንደ ጣራ ላይ ያውጡኛል ያልሽ ምንድን ነው የምታወሩ? የትኛው እውቀትሽ፣ የትኛው ችሎታሽ፣ የትኛው ብቃትሽ ነው አንቺን ሴት የሚያስመስልሽ? አንቺ በቅሎ እኮ ነሽ፣ ጌታ በቅሎ እኮ ነሽ፣ እማትወልጂ ሴት፣ ማንም የሚጫወትብሽ ሴት፣ እማትወልጂ ሴት ነሽ። ምን ነው ሲያከብሩሽ አልከበራልሽ? እኛ እኮ በጨዋ መግለጽ እንችላለን፣ እንደ በፊቱ ሳንሳደብ በቅሎ ሴቶችን ፊት ለፊት እንገልጻለን እኮ። ማን ተናገረሽ? አንቺ ነሽ ሞኒካን አግዘሽ እኔን ልናቀር ብለሽ። ቤታዮ የአንቺ ጌታ ዮኒ ማኛ ይባላል። አንቺን ደመንባ የሚያስለቅተው ዮኒ ማኛ ነው። ማንም ሌላ ሰው እንዲመጣ አልፈልግም። ስርዓት አስዤ ቁጭ አርግሻለሁ። ስርዓት አስዤ የቤታዮ ባልነው ተዋውቁት። ዴቪድ ይባላል። እናቷንም ክዳለች። ሰውዬውንም ካጂው ካጂው ካጂው። ባለጌ ነሽ። ሐዘን በቤትሽ ግባ አልልም። እኔ ላይ አይደለሁ ሐዘንን ይው አልልሽ። ያልሞተችውን እናትሽን ገለሻታል፣ ገለሻታል። ያልሞተችውን እናትሽን ገለሻታል ይመለሻል በቅሎ ነሽ። መውለድ አትች ስለማትች እንደዚህ እያልሽ ወንድምን፣ ሌሎችንም ትሳደበያለሽ። በእውቀትሽ ምንም አንድ ነገር አሜሪካ ሀገር አንቺ ሺህ ዓመት ብትኖር እንግሊዝኛ አታወሪ። ነይ እናውራ፣ በጫዋ ነይ ከእኔ ጋር፣ አደለም ከናውን ፎንቴጋ፣ እንግሊዝኛ አታወሪ። እውቀት የሚባል የለሽም በባዶ የምትንጫጭ ሴት ነሽ እና አርፈሽ ብትቀ ሌላም ጉዶች ስላሉኝ ስለማወጣ ሰውዬሽን ነው ማናገርልሽ። ሰውዬሽን ነው የማናገረው። ይሄኛው ታላቅ ወንድሙን ነበር የምታወጫው፣ ከዛ ይሄ መጣ። ስለዚህ በጣም ባለጌ መረን እንደሆንሽ እዚህ ጋር እንድታየው ነው። ቪዲዮውን ላሳያችሁ፣ ምን እንዳለች ለማግዛ ለሞኒካ አግዛ ነው። ይኸው ወንድም ሞቶ ፕሮፋይል እንኳን አላጠቆርቅም። ሌላው ቢቀር ሶሻል ሚዲያ ላይ ስከመታ ፕሮፋይል አልጠቆረም። አንዱ ለቀ አልቅ እንኳን ሞታ አይነት ነው የሚመስለው። እንኳን ሞተ፣ እንኳን ሄደ፣ ብቻዬን ያለው ምሁር ስበላለው። ይኸው እንደዚህ አይነት ባለጌ መረን ሴት

አሜሪካ እንደምኖር እራሱ የረሳሽ ሴት ነሽ። በራስች ፊዚካል የምትሸማቀቂ ሴት የነበርች ነች። የምትሸማቀቂ አሁን ያዙ ይልቀቁኝ ያልች ሴት ነች። ምንም ማንነት እንደ ጅጂት ተገማምሰች፣ ተቆራርሰች የመጣች ሴት ነች። እንደ ጅጂ አንድ አይነት ሴቶች ተቆራርሰች ነው የመጣሽው። ምንም መውቃት የምታወሪው አንድ እንግሊዝኛ እንደሌለ አንድ ስራ ሰርተሽ እንደማታውቂ፣ ኤቨሪባዲ ኖውስ። እኔ ጉግል ሚ ዮኒ ማኛ የት ይሰራል ምን የሚለው ጉግል ሚ የዛን ይነግርሻል። እና በጣም የወረድሽ ሴት ማንም ሳይደርስብሽ እየነካ- እኔ እና ሊያ ከዮኒ ማኛ ጋር ለምን ታርክ ብለሽ ነው አይደል እንዴ? የረገጠ የተናገርሻል ሊያን አይደል እንዴ? አይደል እንዴ? አስገድልሻለሁ፣ ምናምን አድራሻችን ሰጣለሁ። ካለ ወንድ ጋር እንዴት ታወሪያለሽ ብለሽ አይደል እንደ ስድብ የጀመርሽው አይደል? ነው አይደል? ምን ነው? አንበሳ አንበሳ ሲሉሽ ምንም እውቀት የሌለሽ ማንም ጥቁር የሚጫወትብሽ ሴት እዚህ መጥተሽ ታወሪያለሽ? ይሄ ነው ያንቺ፣ ይሄ ልብሱን እንኳን በስርዓት የማይለብስ ውራጅ ይዘሽ ነው አንቺ ስለ እኛ የምታወሪ፣ ስለ ኢትዮጵያ፣ ስለ አበሻ ወንድ የምታወሪ። ይሄ ይህንን ይዘሽ ስለ ኢትዮጵያውያን ታወሪያለሽ። ስለዚህ ያንን ነው የምለው እና እንደዚህ አይነት ልቃሚ ይዘሽ ነው አንቺ ሰው ሆነሽ የምታወሪ። እናትሽን በቁምሽ አይቀበርሽ። እናትሽን በቁምሽ ቀብረሻል። በቁምሽ እናቷ እያለች በህይወት በቁም እንቀብርሻለን። እድሜና ጤና ይስጣት እሷ በሰላም ትኑር። እናትሽን ቀብረቻል። ዛሬ መጥተሽ እናቴ ሙስሊም ናት ራሷን አታሳይም፣ ምን ብለሽ ደግሞ ታወሪያለሽ? እንደዚህ አይነት ሴት ነሽ እንጂ ዝም እኔ ዝም ስላልኩሽ እንጂ ክርስትናው ስለገባው አይጠቅምም በሚለው ነው አሁንም አይጠቅምም ነበር አንቺን ግን ክፉ አልተናገርኩም። ዛሬ ነው በምታዩት። ባለፈውም ሌልሻዳይ ደግፎ ሰዳ አልሰደብኩሽ። እኔን ስለሰደብሽ ነው ሌልሻ ዳይ ብለሽ የመጣሽ። ጌታ መስክረኝ፣ አልሰደብኩሽ። ተዋት ትጣሉ ላልኩሽ ነው የተሳደብሽው። ደምንባን ያስለቀስኩሽ ነው ሜ የአንቺ ጌታ እኔ ብቻ ነኝ። እነ ዮዳ ጉቶ ምናምን ምናምን አይደሉም። እነ ልርቲን ቆርቲ ምናምን እነ ሊያ ምናምን አይደሉም። አንቺን መሬት እንድትቀመጪ የማድረግሽ እኔ ነኝ። ይሄ እነ ይቺ ማናት የለኝ ሰው ምናምን አይደሉም ለአንቺ እኔ ነኝ። ጉድሽን አውጥቼ እማወጣ በቅሎ ነሽ አንቺ እንጂ የወለድሽውን ልጅ የምትክጃ አደለች። እንደ ኤቨባሪ ነው የወለድሽውን ልጅ ሰተሽ የለ እንደ እርግዝናሽ ምንሽ እያየ ነው አይደል እንደ ሶሻል ሚዲያ ላይ ታጂ ነሽ እህቴ ነች ብለሽ ትሸመጠቻለሽ። በጣም በጣም በጣም በጣም በጣም በጣም እኛ ዝም ስላለን እየተፈራሽ የመሰለች ምናምን። ኧረ እንዳንቺ አይነት በጣም የወረደች ሴትን የሚፈራ ኢትዮጵያዊ አለ ብዬ አላስበም። ግን እኔ እንዳልኩሽ ይሄ እንደዚህ ወንድምሽን ለማሳቀቅ እናትሽን ሰድቤ ምናምን አላደርገው በቅሎ ወልደሽ ትክጃለሽ። ድጋሚ ደግሞ አልወድም ታያለሽ። ከወንድ ጋር እየኖርሽ እንዳልሆነ ነው አክት የምታረጊው። ሶሻል ሚዲያ ላይ የምታረጊው አክትን እዩ። የመጨረሻ የወረድሽ ሴት ነሽ። ቁጭ ማለት እንኳን አቅቶሻል። አሁን እንዴት እንደምትበላቀጪ እዩ። ግቢና፣ ያው እራስሽ እንዴት ሆነች እንደምትበላቀጪ ሶሻል ሚዲያ ላይ። እኔ ለሌሎቹ መልስ አልዘጠም የተናገረኝን ነው። የአንቺ ሰዎች እዚህ ጋር የፈለጉትን መጻፍ ይችላሉ። እኔ የመብት ሰው ነኝ። በሞቱ ዘመዶችሽ ግን ወይም ወንድም እህት ካለሽ አልቀልድም። በአባትሽ አልቀልድም። የዘላለም ዕድሜ ይስጣቸው። እንደ ሌሎቹ አባትሽን ሰድቤ አላሸማቀሽም። እናትሽን ሰድቤ አላሸማቀሽም። የሞተ ዘመዶችሽን ጠርቼ አላሸማቀሽም። እኔ የምሸማቀቅ ሰው አይደለሁም። እግዚአብሔር ነው እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም ይባረክ። ወንድሜ እግዚአብሔር አልፈቀደውም ሄደዋል። እኔም በዛ ግን ለማሸማቀቅ ሰርጀሪ አትቼ ወፌ ቆመች አትቼ ወፌ ቆመች። የምናውቅሽ ሴትዮ ተመጠሽ መጠሽ፣ እንደ ቀሰም ተመጠሽ መጠሽ፣ እንዳታነጅቢ እንዳታነጅቢ አንድ እንግሊዝኛ ቃል ማታውቂ አሜሪካ ነገር በልጅነትሽ መጥተሽ ስትርመጠመጪ ወንዶች ጋር ህይወትሽን አበላሽተሽ ነው ያለሽ ብለሽ ስትርመጠመጪ፣ አንድ ቁም ነገር በህይወት ይሳሰሪበት። እኛ ወልደንበታል፣ ኖረንበታል። በየስቴቱ ሄደን ተከብረንበታል። ተግባባ ስለዚህ ሌላ ሚስጥሮች አወጣለሁ፣ እቀጥላለሁ። እኔ ነበር የተውኩት። ሌላ ሰው የምነካከው የለም፣ ማንም ቢመጣ ጌታን አልነካከም። አንቺ ግን ባለጌ መሆንሽን አይቼዋለሁ። ባለጌ፣ ምንም ሳትደረጊ ሰው ላይ እንደምደርሽ በአንቺ አይቻለሁ። ምንሽንም ሳልነካው አልደረስኩበሽም፣ ምንሽንም አልነካውም። ትላንት ሞኒካንና ሚክ የሚባለውን የረገጥኩት አስተያየት ልስጥ ብላ ነው የገባችው፣ በኔ እንጂ እንደዚህ የወረደ ሰው ይዘሽ አስተያየት ትሰጫለሽ? እንደዚህ አይነት ጋርቤጅ ሱሪውን እንኳን የማይታጠቀው ይሄንን ዕቃ ይዘሽ ጌታ ወይ ድ ይሄን ይዘሽ ይሄን ሱሪውን እንኳን በአግባቡ የማይለብስ ይሄን ይዘሽ ታወሪያለሽ፣ ወንድሙን ጭምራ ማፈሪያ ነች። በጣም ባለጌ የሚያከብሩሽን ማታከብሪ የመጨረሻ የወረድሽ። አንድ ትምህርት እንኳን ማያከሽ ሰበና ትምህርት ማያከሽ፣ አሜሪካን ሀገር አንድ እንግሊዝኛ ቃል ማትናገር ታዚዩ እና በወንድም ለመጣ የሆነ በአግባቡ እንመልሳለን። ኤርትራዊ እያለች የምትሰክሰው ውሸት ነው። አይደለም፣ ኤርትራዊ አይደለም። ጥቁር ነው። እንግዲህ ድምፁን ታውቁታላችሁ። አይደለም? ቦይፍሬንዷን ፍሬንዷን ድምፁን ታውቁታላችሁ። በቪዲዮ ይምጣ። ድምፁን ስለሚታወቅ የእሷ አማራን ሲሰድብ፣ ትግራዋይን ሲሰድብ፣ ኦሮሞን ሲሰድብ፣ አማራን አህያ ሲል፣ ኦሮሞን ጋላ ሲል፣ ትግሬን ደግሞ አጋሜ ሲል አብራው ነበረች። ድምፁን ታውቁታላችሁ። በቪዲዮ ይምጣ። ይሄ ካልሆነ እኔ ከሶሻል ሚዲያ እጠፋለሁ። ኢማኖን በቪዲዮ ታምጣውና እኔ ከሶሻል ሚዲያ ጥፋ። እና ባለጌ ነሽ፣ በጣም ባለጌ ያልደረሱብሽን ተሳቀልኝ ብለሽ እኔ ነገርኩሽ። ተንጠልጥለሽ ራስሽን ነው እንድትጎጂ ማረግሽ፣ እንድትጎጂ ማረግሽን እኔ ራስሽን እንድትጎጂ አረግሻለሁ። መፈጠርሽን እንድታየ አረግሻለሁ። አማራን አዋርድሽ እንጂ አማራን አላስከበርሽ። አማራን አዋርደሽ ለሰዳቢ ሰዳቢ ሰጠሽ የነበርሽ አንቺ ነሽ። ምንም በእውቀት አውርተሽ አታቂም። እውቀት የሚባል አውርተሽ አታቂም፣ አታቂም፣ በእውቀት አውርተሽ አታቂም። እንደዚህ አይነት ሰው ይዘሽ ነው የምትሽከረከለው። የእሱም ታላቅ ነበር የምታወጪው ወንድምን ትሰድቢያለሽ። ምን አደረገሽ? መቼ ነው የተሰደብኩሽ? መቼ ደረስኩበሽ? መቼ መቼ ደረስኩበሽ? ያንችን ማንነት እኛ እናውቃለን። እንደ ሌሎቹ የምትሸወዱት ኮመንት የሚያደርጉትን ስለምታየው ነው። ኮመንት የሚያደርጉትን ስለምታየው ነው። ኮመንት የሚያደርጉትን አትዩ። ስትናገሩ ፎከስ አድርጋችሁ ሀሳባችሁን ብቻ ግለጡ። ሀሳባችሁን ብቻ ግለጡ። ስለዚህ እንደዚች አይነት ወራዳ፣ ምንም እውቀት የሌላት ለፖለቲካ ያልሆነች ለምን ያልሆነች ባለጌ የሁሉንም ልጆች የሁሉንም ነገሮች ስትሳደብ የኖረች ሴት ክብር ብንሰጣት ክብርንም አልፈልግም አለች። ክብሩንም አልፈልግም አለች። ይቺ ባለጌ ክብሩንም አልፈልጋለች። ከትላንት ወዲያ ከእኔ ጋር ጌም ተጫውተሽ ለሞኒካ እኔን ትናገሪያለሽ? ለሞኒካ ከትላንት ወዲያ ቆይ ቆይ ቆይ ጉቺ እንድታየው ነው። ነይ ላሳይሽ። ይሁና አንቺ የምትሆን ልስማ። ጉጭ እንድታየውና እንድታየውና አንቺ እንድትናገር አይ ስላልሽኝ። ተው። አንቺን ደግሞ ስለማከብርች ማለት ነው። በጸባይ ተስማምተናል ከአንቺ ጋር ችግር ስለሌለብኝ ላሳይሽ። ምንዳለች? ምንድን ነው ፕሮፋይል? እንኳን አላጠቆርቅም እኮ ሌላው ነው። እንዛ እንኳን ሄደ ብቻዬን ያለው ሞርስ በላለው ካላችሁ እናቴ የቀበሌ ቤት ነው አሉ። ያላቅም። ብቻ ያቺ ፊንገር ስትል ይሰማዋል። እናቷ የቀበሌ ቤት ነው ብላለች። እግዚአብሔር ያላቅም። ሴት ባለጌ፣ በሰው ሐዘን የምትቀልድ እንደዚህ አይነት ሴት ናት። እንደዚህ ከቁጭራ የሚውል ሌቭል የሌላት ሴት ይጭናል። ነይ፣ አንቺ አንድ ቀን እኔ እና አንቺ በእንግሊዝኛ እናውራ። ዜጋ ነይ፣ በልጅነትሽ ነው አሜሪካ የመጣሽው። ነይ፣ ከሰባተኛ ክፍል አልፈሽ አታውቂም ትምህርት በሄደበት ሄደች አታቂ ተግባባ። እንደዚህ በጣም የምትደናበሪ ድንብርብርሽ የሚወጣ ሴት መሆንሽን በደንብ አውቃለሁ። አነው ይ ያንን ነው ምነግርሽ እና እናትሽን ሞታለች ብለሽ አልቅሰሻል። ሶሻል ሚዲያ ላይ ሞታለች እናቴ ብለሽ ጨካኝ ከዛውን ደግሞ እናቴ በሕይወት አለች ሙስሊም ናት እያልሽ ደግሞ ሌላ ነገር ታወራለሽ። ምንም መጨበጫ የሌለሽ ተራ ሴት ነሽ። ሰርጀሪ ካረግሽ በኋላ ነው መቆም የጀመርሽው። ከሰርጀሪው በፊት ጂጂ ነበርሽ። እንደ ጂጂ ተሰነጣጥቀሽ መተሽ ነው። አሁን ይውኛውኝ መት ተግባብተናል። ስለዚህ ሞከሪ እና ሌላ ሚስጥሮች አወጣለሁ፣ ቀጥላለሁ እኔ እንደ ሌሎቹ እናት ጋር እህት ጋ ምናምን አንቺ ህይወት ላይ ነው የምመጣው። ተግባብተናል። ይህንን ነው የምለው። ሌላ ጥያቄ አለ? ጥያቄ አላችሁ? ባለጌ ባለጌ ናት። ባለጌ ምር አሁን ለጉቶ ሰርጉ ነው። ጉቶ ሰርጉ ነው ጉቶ ሰርጉ ነው። ደስ ይለዋል። ለማ ብላ የተሳደበችው፣ ለማን ብላ ነው? ጌታ ምስክሬ ነው የምላችሁ፣ የተሳደበችው ለማን? አግዛ ነው ለሞኒካ፣ ለሞኒካ አግዛ ነው። ለሞኒካ አግዛ ነው እኔን የተናገረች ተጓባል። ይሄ ደግሞ አጨብጫቢ ህዝብ ይዩት። ሰው ለሰው ሲጣላ ኦልሞስት ሶስት ሺህ ሰው ሊገባ ነው። ወንጌል አይፈልግ፣ መልካም ንግግር አይፈልግ። ሰው ግን ሲቃረን ይሄ ሁላ አጨብጫቢ ይመጣል። የት ነበራችሁ? የት ነበራችሁ? የት ነበር ይሄ ሁላ አጨብጫቢ? የት ነበርክ? የትም አልነበራችሁም። ግን እንደዚህ አይነት ነገር አበሻ እንደሚወድ በጣም አውቋለሁ ሰው ለሰው ሲጣላ ሰው ለሰው እንትን ሲል በጣም አውቋለሁ እኔ መናገር ትችላለች አልሰደብኳትምም ደግሞ ህዝብ ያህል እሷ ፖለቲከኛ አይደለችም ተሳዳቢ ነበረች ነው አሁንም ምን አለው የኢትዮጵያም ህዝብ የኤርትራ ህዝብ ይነግርሻል መጥፎ መረን ተሳዳቢ ነበረች በጊዱ በኤልሻዳይ በዲቦራ እነሱ ሰው አደረጉሽ ዊግ አስቀየሩሽ። ከዛ ሁለት ወር ሰርጀሪ አለች መጣሽ ያዙ ልቀቁኝ ብለሽ ው ሰማይ ካልሰቀላቸው አለች። ከዚህ በኋላ የሚያከብርሽ የለም። ባለጌ መሆንሽን በዚህ አሳይተሻል። በእኔ ወንድ ባለጌ መሆንትሽን። እናትሽን የገዛ እናትሽን ገለሻል። የገዛ እናትሽን የውሸት አልቀሰሽ ቀብረሻል። እናትሽ በአደባባይ ሊመጡልሽ ነው በቃ እንደማትወጃት እናትሽን ሁልጊዜ ትናገርያለች። ሁልጊዜ እናትሽን እንደማትወጂ። እናት ምን አረገች? የመጽሐፍ ቅዱስ ቃል ሲናገር የመጀመሪያው ቃል እናትና አባትን አክብር ነው የሚለው፣ የመጀመሪያው በእስልምና ሂድ፣ በኦርቶዶክስና በጴንጤ ሂድ፣ በምንም ሂድ፣ የመጀመሪያው ስትናገር ራሱ እናትና አባት ስለወለደን ብቻ ነው ያለችው። አንድ ቀን በጣም ገርሞኝ የምሰማው እናት እናትና አባት ስለወለደኝ እዚህ ዓለም ላይ ስላመጡኝ ብቻ የመርዳት ግዴታ የለብኝም። ስፈልግ እረዳለሁ፣ ሳልፈልግ አልረዳም። ታያለች። ለምን እውቀት የለሽ ልጅ የተሳናቸው ብዙ እናትና አባቶች አሉ። ልጅ ብለው ጸሎት አድርገው ያልደረሰላቸው ብዙ እናትና አባቶች አሉ። ምናልባት አንቺ ስትወለጅ እናትና አባትሽ ደስ ብሏቸዋል። ዋጋ ከፍለዋል። አንቺ ዋጋ ዋጋ ከፍለዋል። አንቺ ነው ማወራሽ። አንቺ ግን ከደስ ካለኝ ነው ምረዳው፣ ደስ ካለኝ አረዳምት ያለሽ ይሄ የምን ከውሎሽ ነው ከቁጭራ ስለምቶኝ ከማጋ ስለምቶኝ